ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ሁላችሁም ይህንን ቪዲዮ ሸር እንድታደረጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ እዛችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እችኛዋ ሙልየት አፈሳ ትባላለች፣ እች ደግሞ ነሲባ ትባላለች። የጅማ ልጅ ናት። እች ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳውዲ ውስጥ ነው፣ ሳውዲ ውስጥ ነው። እባካችሁም ሁላችሁም ሸር እንድታደርጉ ይሄንን ቪዲዮ ማለት ነው ነገሩ ምን መሰላችሁ እቺ ጓደኛው ሁለት እነዚህ ሁለት ግለሰቦች ጓደኛሞች ነበሩ ከዛም በሆነ ጊዜ ይጣሉና በሆነ ነገር ይጣሉና ይለያያሉ እቺም ሌላ ቦታ ነው የምትኖረው እቺም ሌላ ቦታ ነው የምትኖረው ማለት ነው ከዛም በአንድ ቀን ለዚች ለነብሰ ጡሯ ሴት ትደውልና ይቺኛዋ ገዳዩ ማለት ነው ትደውልላትና በቃ ይቅር ብዬሻለሁ አሁን አንቺ ነብሰ ጡር ነሽና በቃ ይቅር ብዬሻለሁ ትላትና ይቺ ገደዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው ወደዚች ወደ መዋቻ ቤት ትሄዳለች ኬክ ይዛ ማለት ነው ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው ከሁለት ጓደኞቿ ጋር ነበረች ለመውለድ ደግሞ አምስት ቀን ብቻ ነበር የቀራት አምስት ቀን ብቻ ለመውለድ ማለት ነው ደርሳለች ገባችሁ ከዛን ኬክ ለሶስታቸውም ትሰጣቸዋለች አንቺ ቤ ስትባይ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጠቻቸው ከዛ እነሱም ሶስቱም ያው እንግዲህ እንግዳ ይዞ የመጣ ነገር ነው እና በሉ ቀመሱ፣ በሉት ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸው ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ፣ አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይች ገዳይዋ ለካ ምንድነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት እቺ ግን ቀሚዛ አባታለች። እንግዲህ አስቡ፣ እቺ ነፍሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት እንኳን እንዴት ነፍሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነፍስ ላይ ሰው ይጨክናል? በእግዚአብሔር እውነት፣ በስማም፣ ለመውለድ አምስት ቀን የቀራት ሴት ልጅ እንዴት ነው እንዴት ነው? ምን ጭካኔ ነው ይሄ? ከዛ ኬኩም በሉ፣ ከበሉ በኋላ አረፋ መድፈቅ ጀመረች፣ ወደቁ፣ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ እቺ ገዳ ምን ታረጋታለች? በሆዳ ደፍታት፣ ነፍሰ ጡር ሴት ሆዳ እንደዚህ የወጣ እንዲህ ድፍት አድርጋት ወገቧ ላይ ቁጭ ብላ ታላግጥባታለች ማለት ነው። ወገቧ ላይ ቁጭ ብላ ትስቃለች። በቃ እንደሌላ ነገር ነው የምትሆነው። ሁለት ጓደኞቿ ሌሊቱን ሙሉ የታመሙ አድሮ ጠዋት ወደ ሕክምና ተወሰዱ መርዙ ተጠረገላቸው። እነሱ ናቸው እንግዲህ ይሄን ሁሉ የሚናገሩት ማለት ነው። በቃ ከሱ ለሷ መከላከል አልቻልም እኛ እራሳችን ስትወድቀ ነበረ፣ ግን እንደዚህ እንደዚህ እያረገቻት ነበረ ብሎ የተናገሩት ደግሞ ጓደኞቿ ናቸው። ከእሷ ጋር ሁለት ጓደኞቿ ነበሩ፣ እነሱ ተረፉ። አሁን አክም ሕክምና ላይ ነው ያሉት እነሱ ማለት ነው። ይቺ ግን እንደዛ ካደረገች በኋላ ምን አደረገች? ባሏ ስራ ላይ ነበረ። የዚች ነፍሰ ጡሯ ባል ስራ ላይ ነበረ። ለሱ ደወለችለትና ያለውን ነገር ሁሉ ነገር ነግራው እሱን ጠርታው እሷ ከዛ ቦታ ብስ ብላ ጠፋች ማለት ነው። ጠፋች። ከዛ ከቀናት በኋላ ደግሞ ልጆቹ ወደው በስሜታዊ ሆነው ሞባሪክ የሚባል ልጅ ጋራ ሄዱ። ለሱ ሁሉም ነገር ነገሩት። ይቺ ነፍሰ ገዳይዋ መጣች። ላይቭ ላይ ላይቭ ላይ መጣም እንዳውረች አላውቅም። መጣች ላይቭ ላይ ፎቶ የተነሳችው ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳይዋ ይቺ ናት። የጅማ ልጅ ናት። ስሟ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈስ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክነው ነው? አረ በስመ አሞል መንፈስ ቅዱስ ዶ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ ራሱ አይገልጻትም። እንዴት ነምሰ ጡር ሴትን ልትወልድ አምስት ቀን የቀራትን ሴት እንዴት እንደዚህ መርዝ ታበላታለች? እንዴት ረ ወይኔ ረ ማን ሰማው ጉድ? የለም እግዚአብሔር ነው ምላችሁ እና እባካችሁም ሁላችሁም የዚች የሟቿ እናት ደግሞ እቺ ልጅ አስራ ምናምን አመቷ ነው። እዚህ ሀገር እዚህ ሰው ዲ ከመጣች አንድ ቀንም ቤተሰቦቿን አይታ አታውቅም። እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ፣ ሂዱ ምን ሆናችሁ ነው? ሂዱ ልጄ ምንም አልሆነችም በቃ። እናቷ ጭንቅላቷ ተነክተዋል። የእውነቴ ነው የምላችሁ። እንግዲህ አስቡት፣ እኔ እንጃ ለእናት መርዶ ሲነገራት ስንት አመት የናፈቀድቻትን ልጇን አሁን ሬሳ አሁን ሬሳውን እንኳን እንትን ለማለት እንትን አልቻለችም እናትየው ነው። ሁላችንም እባካችሁም ለትላልቅ ፎሎ ላላቸው ልጆች አድርሱና፣ የዚች ልጅ እርዳታ ተሰብስቦላት ሬሷ ወደ ሀገር ቤት ለቤተሰቦቿ እንድደርስ ቢያስ ማለት ነው። አሁን ሬሷ ያለው ፍሪጅ ውስጥ ይመስለኛል። እና እባካችሁን እባካችሁን ይቺን ገዳይ ደግሞ ባገኛችሁበት ባገኛችሁበት አሳልፋችሁ እባካችሁን ለህግ ስጡ። ይቺ ልጅ የአራት ሰው ነፍሰ ገዳይ ናት። እነዛ ሁለቱ ልጆች ፈጣሪ ቀናቸው አይደለም ቀናቸው አልደረሰም ተብሎ ነው የተረፉት እንጂ እቺ ልጅ በሆዱ ያለ ልጅ ገላለች፣ እናትዮን ገላለች። እነዚህ ሁለቱ ልጆች ላይም የግድያ ወንጀላ ፈጽማለች። ግን እነሱ እግዚአብሔር ቀናቸው ስላለውና ተረፉ። እቺ ሴት በአራት ሰው ነፍሰ ገ የአራት ሰው ነፍሰ ገዳይ ናት። ገባችሁ? አሳልፋችሁ ካለችበት ለሕግ ስጡ። አሁን አድራሻዋን አጥፍታ ሁሉ ነገር አጥፍታ ጠፍታለች። እዚህ ሳውዲ ውስጥ ነው ያለችው ማለት ነው። እባካችሁ ተራድርጉ። የነን ቪዲዮ ማለት ነው ላይታችን ደግሞ እግዚአብሔር አምላክ ነፍሷን ይማረው። ኢትዮጵያ እያለች ክርስቲያን ነበረች እቺ ልጅ እዚህ መታ ነው እምነቷን ቀይራ ያገባችሁ ማለት ነው እንግዲህ ምንም የሚለው ነገር የለም እባካችሁን አረባ ሀገር ስትመጡ እምነታችሁን አትቀይሩ ሌላው ነገር እምነታችሁን አትቀይሩ አሟሟታችሁ እንደዚህ ነው የሚያስጠላው ሁለት ሞት ነው የምትሞት እንደዚህ እምነታችሁን አትቀይሩ የሰው ሀገር ስትመጡ ምንድነው ምንድን ነው የሚበላችሁ አርፋችሁ አትቀመጡም እንዴ በቃ አትቀይሩ እምነታችሁን ሌላው ደግሞ ጓደኛ የፈለገ ነገር ከጓደኛ ጋር ተጣልታችሁ ጓደኛችሁ ያለ ምንም ምክንያት ሳትታረቁ ሰው ሳያስታርቃችሁ በቃ ይቅርብ እየሻለሁ ብሎ ወደ እናንተ ህይወት ተመልሶ ሲመጣ የእውነትን ነው ምላችሁ እናንተ ለማጥፋት ነው። የእውነት ቅር ብሏችሁ እንዳይሆን እንዳይመስላችሁ። ስለዚህ ተጠንቀቁ። ከዚህ ልጅ ከዚች ልጅ ትምህርት ውሰዱ ማለት ነው እ ከጓደኛ ጋር ተጣልታችሁ በጣም ትልቅ ጸብ ተፈጥሮ ከዛም በሆነ ጊዜ ደግሞ ምንም እንዳልተፈጠረ ሰው መስላ ያቺ ጓደኛችሁ መታ በቃ ይቅርብ እየሻለሁ ጓደኛ ምናምን ብላ እናንተ ጋር ብትመጣ እናንተ ለማጥፋት ነው የምትመጣው እና ከራሳችሁ ላይ ጠብቁ ማለት ነው። ለማንኛውም ይሄን ቪዲዮ ሁላችሁም ሼር አድርጉ።